መሰንበቻን አድማጮቻችን እያደመጣችሁ ትገኛላችሁ ኤፍ ኤም አዲስ ዘጠና ሰባት ነጥብ አንድ ላይ የብሔራዊ ዳኞች ኮሚቴ ምክትል ሰብሳቢ በመሆን እያገለግለች የምትገኘው የቀድሞ ዓለም አቀፍ ዳኛ ሊዲያ ታፈሰ አሁን የካፍ የዳኞች ኮሚቴ አባል ሆና ተመርጣለች። የዳኞች ኢንስትራክተር የሆነችው ሊዲያ ካፍ በአዲስ መልክ ባዋቀረውና አስራ ሁለት አባላት ባሉት ኮሚቴ ውስጥ ነው አባል የሆነችው። ሊዲያን አግኝተን ስለሆነው ተግባር ስለምትሰራቸው ቀጣይ ስራዎች ብንጠይቃት ጥሩ ነው። ደስታዊ እሷ ብቻ አይደለም፣ የእኛም ነው። ምክንያቱም አንድ ኢትዮጵያዊ በዚህ ኮሚቴ ውስጥ መገኘት ከፍ ያለ ትርጉም ስላለው፣ እናገኛታለን። አሁን ሴኔጋል ነው የምትገኘው። ሊዲያ እንደምን አለሽ? ሰላም ሰለሞን፣ እንዴት ነህ? ሰላም ነኝ እግዚአብሔር ይመስገን። አለን። እንኳን ደስ አለሽ በቅድሚያ ብያለሁኝ። አመሰግናለሁ። እንኳን አብሮ ደስ አለን። መልካም መግቢያ ላይ እንደው የተወሰነ እንደው ስለ ጉዳዩ ተናገርኩኝ ና ምንድን ነው ሊዲያ ያገኘችው አዲስ ኃላፊነት ትንሽ ከራስሽ አንደበት ገለጻ ቢደረግለት ብዬ ነው ኢንስትራክተር ነኝ ሎካል ኢንስትራክተር ብቻ ሳይሆን የዞናል የካፍ ና የሴካፋ ኢንስትራክተር ነኝ እንግዲህ ያው ካቆምኩ ዳኝነትን ከ2023 ነው ያው ባጄን ከተሰናበትኩ በኋላ 2024 የኒው ሪፍሪ ፊፋ የሚሰጠው የኒው ሪፍሪ ኮርስ እኔና ጃኒ ፎን ዛምቢያ አሁን ያው ሪፍሪ ኮሚቴ ሆኖ በኒው ቲም ውስጥ ተካቷል። ከሱ ጋራ ኒው ሪፍሪ ኮርስ ለሁለት አመት ተከታታይ የካፍ ኢንስትራክተር ሆኜ እንግዲህ ያው ድሉን አግኝቻለሁ። ያው አንዳንዴ ደግሞ ድሎች ሲሰጡክ እድሎቹን ተጠቅሞ ወደ ሌላ መስመር መሄድ ነውና፣ ያው ትልቁ ደግሞ ታርጌቴ ኢንስትራክተር ሆኜ የፊፋ የኤሚ ኢንስትራክተር ሆኜ እንግዲህ እየወጣው እንግዲህ፣ ዳኞችን ማስተማር የሚችልና ያው በካፍ ደረጃ ግን የካፍ ኢንስትራክተር የሚለውን ማድረግ ኦልሬዲ አግኝቻለሁ። እግዚአብሔር የተመሰገነ ይሁን። የካፍ የኮሚቴ አባል ነው የሚለው አይደለ እና ምን ማለት ነው? የኮሚቴው አባል ማለት እንግዲህ፣ ኮሚቴ ማለት እንዳልኩ እኛ በዞናል ነው የተወከል ነው። በሴካፋ ዞን ቻርጅ የእነሱን የሚመለከት ሴካፋ የሚመለከት ስራ እንሰራለን። እንግዲህ ካፍ የሚያወዳደራቸው ውድድሮች ላይ አንዳንዶቹ ላይ እንደየተመደብክበት ትገኛለ፣ ዳኞችን አሰስ ታደረጋለ። እንደ ኮሚቴ እንደ አሰሰር ሆኖ ይሰራል። ሶ አንዳንድ ዲስከሽኖች ላይ ላይክ ምደባዎች ምናምን ሲኖሩ በዙም ሚቲንግ በኢሜይል ሪስፖንድ እያደረግ ኮሚኒኬት ታደርጋለ። ግን ያው በጣም ኃላፊነቱም ወይም የተሰጠኝ ቦታ ሴካፋ ስለሆነ የወክለኝ ሴካፋን ዞን በዚህ በዞን ላይ ያለውን እኔ ላይ ለሀገሬ ዳኞች ብቻ ሳይሆን ሴካፋን የዚህን ሴካፋ ዞን ዳኞችን ስፔሻሊ በጣም ከማምንባቸው ነገሮች ሁሉ ያንግ ሪፍሬዎች ላይ የመስራት አላማለኝ። ኮምፒታቲቭ መሆን አለብን። ለዚህ እነዛ እነዛ ነገሮችን ነው የምንሰራው። ሱ ፕላን ማድረግ ይጠበቅብናል። እንግዲህ ኡጋንዳዊ ነው የተመደበው። በጣም ማለት ለረጅም ዓመት ቆይቷል። የፊፋ አንደር ቱዌንቲ ዓለም ዋንጫ ያጫወተ ረዳዳኛ ነው። ያው አልደረስኩበትም፣ ግን ያው እንደ እሱ አይነት ዜናዎች ሰምቻለሁ። እሱ ግን ያው በደንብ ያቀኛል። እሱ እንግዲህ ሴካፋን በተመለከተ ከሱ ጋር በዲስከሽን ምንሰራው ይሆናል። በጣም ደስ ይላል። እንግዲህ ሊዲያ እዚህ ቦታ ላይ መሆንሽ ኩራቱ እንዳልኩት ለአንቺ ብቻ አይ አይደለም ለሁላችንም ነው። እና በተናጠል በዚህ የኮሚቴ አባልነትሽ ኢትዮጵያ ምን ትጠቅሚያታለሽ? ምንድን ነው የምታረጊልን? አዎ እንግዲህ ያው ቦታው ለኢትዮጵያ ብቻ የምትሰራበት ሙያ አይደለም። እንግዲህ የገባንበት ኮሚቴ ነው አስራ ሁለቱም ቢኮዝ በየኮንፌዴሬሽን ያው ይሄ የካፍ ኮንፌዴሬሽን ሲያዋቅር ሲያዋቅረው ላይክ እኔ ሴካፋ ኖክዬ ነው አሁን እዛ ቦታ የተገኘሁት እና እንደ ሴካፋ ነው የምሰራው። ያው ሴካፋ ምን ያህል ቁጥር በየቱርናመንቱ መካፈል አለበት፣ ምን ያህል ጌም ማግኘት አለባቸው። ሴካፋ እንዳልኩ ለየሀገራቶች የሚዲስትሪቢዩት ይደረጋሉ። እንግዲህ እነዚያ ጌሞች ላይ ደግሞ የሚመደቡ ዳኞች እንግዲህ ከእያንዳንዳቸው አገር ላይ ካሉ ኮሚቴዎች ጋር ፍሪ ዲፓርትመንቱ ጋር ካለው ኮኦርዲኔተሮች ጋር በመነጋገር ስራውን እንግዲህ አብሮ ለመስራት ነው ያው እንግዲህ ለኢትዮጵያ ብቻ የመጣ እድል አይደለም። እንግዲህ ያው ባለኝ ግንኙነት እንግዲህ ስራውን በታማኝነት ለመስራት ዳኞችን ለማሳደግ የተሻሉ ዳኞች በሴካፋን የሚወክሉ አገራቸውን ብቻ ሳይሆን የመጡበትን ሴካፋ ነው ወክለው ነው ወደ ካፍ የሚሄዱት። ከዛ በኋላ ያው ሀገር አለ የሀገርን ባንዲራ መሸከም አለ። እንደገና ደግሞ ወደ አለም ዋንጫ ስትሄድ ደግሞ ካፍን ነው ሪፕሬዘንት የምታደርገው እና እሱን እሱን ላይ እንግዲህ በአግባቡ መወከል የሚችሉ እንግዲህ፣ አንዳንድ ደግሞ ከዳኛ ጋር የምታወራው አንዳንዱ አክሴፕት ያደርጋል ድክመቱን፣ አንዳንዱ ደግሞ እኔ ብቻ ትክክል ነኝ የሚል እኔ ጎበዝ ነኝ እኔ ከማንም አላንስም የሚል ነገር ሊኖር ይችላል። እና ግን ያው የምሰራው ላይክ እንደ ኢትዮጵያ ብቻ ሳይሆን እንደ ሴካፋም እንደ አፍሪካም ነው። እሺ፣ እንደው ግን ሂደቱን ጠብቀሹ ነበረ። ያው በዚህ በዳኝነቱ ነበርሽ፣ እያደገ እያደገ መጣ። በአጫጭር ስልጠናዎች በትምህርት የታገዙ ነገሮች ዳብረውበትና አይቀሬ ነበረ ይሄ ጉዞ። የኮሚቴ አባል መሆን እንግዲህ ያው በዳኝነት ውስጥ ዳኝነትን ስትጀመር ያው የምትቀጥላቸዋል። ዳኝነትን ከመጀመሪያው አለት ስቴፖችን ጠብቀ መሄድ ይጠበቅብሃል። ከዛ በኋላ ደግሞ ዳኝነትን ስታቆም ደግሞ የሚቀጥሉ ስራዎች አሉ። እንግዲህ ላይክ እንደ አሁን እንደዚህ ኮሚቴ ገብተ ማገልገል፣ ኢንስትራክተር መሆን፣ ገባ አሰሰር መሆን፣ ኮሚሽነር ሆኖ መስራት፣ እነዛ ነገሮች ይመጣሉ እንግዲህ እኔ ያው ካቆምኩ ሁለት ሺ ሀያ ሶስት ነው ኮርሱን፣ የፊፋ ባጅ እያለኝ ነው የኢንስትራክተር ኮርስ ፊፋ ኢንቫይት ያደረገኝ እንደውም በጣም አይ ቲንክ ዋን ዊክ ሲቀረው ነው ኤርጀንት ፎርም እንደሞላ ፊፋ ይላከልኝ ና ሄጅ የኢንስትራክተር ኮርስ የወሰድኩት። ከዛ በኋላ ነው ዲሳይድ ያደረግኩት ዳኝነትን ለማቆም ከዛን ሁለት ሺ ሀያ አራት ላይ የፊፋ ኒው ሪፍሪ ኮርስ በኢንስትራክተርነት ወደ ካፍ ጋብዞኝ ግብፅ እጄ እሱን እንግዲህ አስተምሬያለሁ ከትልልቅ ኢንስትራክተሮች ጋራ እሱ እንግዲህ አለመጀመሪያ ነው። ከዛ በኋላ እንግዲህ ሁለት ሺህ ሀያ አምስትንም እንደገና በድጋሚ ኢንቫይት አድርገውኝ እንግዲህ እሱንም አስተምሬያለሁ እንደዚሁ ለኒው እንግዲህ ከዛን ያው ቀጥ እያለው አሰሰር እየሆንኩኝ እያወጣው በሴካፋ ደረጃ ደግሞ አይ ቲንክ የሄጄ ያው ቲሞችን ማኔጅ ማድረግ፣ ዳኞችን ማኔጅ ማድረግ፣ ማስተማር፣ ትሬኒንግ ማሰራት እና ያው ኤክስፔክት እንግዲህ ይሄ ይደረጋል። ከነበርኩበት ሌቭል ብዙዎቹ ያንን ይጠብቃሉ። በራሱ ደግሞ እንደው ምን አይነት ፈተና ይኖረዋል ኃላፊነቱ። ወደዚህ ሙያ እንግዲህ እንድገባ ወይም ወደ ሪፍሬ ዲፓርትመንቱ እንድገባ ጥያቄ ከቀረበልኝ በኋላ ያው ጥያቄውን አክሴፕት አድርጌ ግን እንግዲህ ቻሌንጁ ትንሽ ከበድ ይላል። በጣም ትልልቅ ሰዎች እዚህ ቦታ ላይ የሰሩ ሰዎች ደግሞ ሊዲያ፣ አንቺ ጎበዝ አስተማሪ ነሽ እንደው ብታስተምር ይሻላል። ቢኮዝ የሰዎች ፐርሰናል ፐርሰናል የየራሳቸው ሁሉም የራሱን ፍላጎት ብቻ እንድታሟላለት የሚፈልግ ነው። እንግዲህ ሁሉም እኔ ጎበዝ ነኝ ነው የሚለው። አንዳንዱ ደግሞ እንግዲህ በየሰው ከሰዎች ጋር ባለው አታችመንት አንዳንድ ነገሮችን እንደዚህ በመናገር ላይ የመጣማል። በጣም የፐርሰናል ኢንተረስት የሚበዛበት ቦታ ነው። የክለቦች ኢንተረስት አለ። ያ እንግዲህ አንዳልኩ ፍላጎትን ማማራት በጣም ከባድ ነው። ትወጭ ያው ብርቱ ነሻ። ለማንኛውም እጅግ በጣም ደስ የሚል ስራ ነው። ምን አበርክቶ እንዲኖርች ግን ትፈልግ ያለሽ እዚህ ስራ ላይ እዚህ ሙያ ላይ የሀገር ጉዳይ ባግ የአንድ ሰው ደረቱ ላይ የሚለጥፈው ባጅ የአገር ባጅ ነው እንጂ የሰውየው አይደለም። ፐርሰናል እንካ የሚባለው አይደለም። ይሄንን ባጅ አገር ትሰጠዋለች። ከዛ በኋላ ያንን ይዞ ማገልገል አለ። አገሩን መወከል መቻል አለበት። አገር መወከል ስልክ ደግሞ ይሄ ጌም የአገር ኮታ የሚመጣን ጌም ይሄ ፕሪሊሚናሪ የታች ያሉትን ምናምን ማጫወት ብቻ ሳይሆን የሚያገኛቸውን እድሎች ተጠቅሞ በሌሎች ቶርናመንቶች ላይ በስሙ ኮርስ መምጣት፣ አንደር ሰቨንቲን ማጫወት፣ አንደር ትዌንቲ ማጫወት፣ ከዛ በኋላ ቻን፣ ከዛ በኋላ ወደ አፍሪካ መድረክ መጓዝ የሚችል መሆን አለበት እና እንግዲህ በዚህ ልክ ለመስራት ሰውም ደግሞ ኤክስፔክት ያደረገው መቼም ዳኝነት ስንሳቆም ሊዲያ አንቺን የሚተኩ ሰዎች ማፍራት ይጠበቅብሻል፣ ምን ልትሰሪ ያስበሻል ብሎ ብዙ ሰው ጠይቆ ነበረ። በወቅቱ ሌሎች ጋር ሚዲያዎች ምናምን ሰው። ያንን ከተባለ ደግሞ እንግዲህ ያው ስራ ለመስራት እየሞከርን ነው። እሱ እንግዲህ በዛ መሀል ብዙ ኮንፍሊክቶች ይፈጠራሉ። እንግዲህ በተቻለኝ አቅም ባለኝ ጊዜ የተወሰነውን ለመስራት እሞክራለሁ። በጣም እናመሰግናለን። ሊዲያ መልካም የስራ ጊዜ እንዲሆንልሽ እንመኛለን። አመሰግናለሁ። እንግዲህ ስራችንን ግልጽ ለማድረግ እንሞክራለን። አመሰግናለሁ። እሺ፣ መሰንበቻ አድማዎቻችን ከዜማ ግብዣዎቻችን በኋላ ይመለሳል። አብራችሁ ነው